ጤና ይስጥልኝ የተወዳችሁና የተከበራችሁ የኢትዮኒስ ቤተሰቦች፣ እንደምናላችሁ ሰላምታችን በያላችሁበት ይድረስ። እነሆ አዳዲስ እና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮኒስ መረጃዎች ጋር አብራችሁን ጥቆይ ግብዣችን ነው። በቅድሚያም አርዕስተ ዜናዎችን አስቀድማለሁ። በአማራ ክልል ጎጃም፣ ወሎና ጎንደር የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ከፍተኛ ሰብዓዊና ቁሳዊ ጉዳት እያደረሰ መቀጠሉ ታውቋል። ፋኖ በተከታታይ የአገዛዝ ወታደራዊ ካምፖች ጭምር በማጥቃት ከባድ ጉዳት ማድረስ ሲገለጽ የአገዛዝ ጦር የምስራቅ እዝ ዋና አዛዥ ሌተራል ጄኔራል ማምር ተሰማ በኩላቸው ደግሞ ጽንፈኛው ቡድን ተመቶ መቆሙ መዋጋት የማይችልበት ደረጃ ደርሷል ሲሉ መናገራቸው ተሰምቷል። በዝርዝር እናያለን። በአፋር ክልል ያለውን የነፃ መሬት ሰራዊት ላይ እርምጃ እንወስዳለን አሉ የትግራይ ወታደራዊ አመራሮች። አመራሮቹ በወዲያንጥሩ ወይም ገብረ እግዚአብሔር በየኔ በሚመራው ራሱን የነፃ መሬት ሰራዊት ብሎ የሚጠራው ኃይል ሽፍታ ሲሉ ጠርተዋል። ከጦር አመራሮች መካከል የአርማ ሁለት ታዛዥ ገብረስላሴ በላይና ሌላኛው የጦር ጄኔራል ዮሐንስ ወልደ ጊዮርጊስ ወይም ጆን መዲድ የተዋጋ ነው፣ ለራስ ክብርና ለሁለንተናዊ ክብር ነው፣ ይህን እናስከብራለን በማለት ሲናገሩ ተደምጠዋል። ጄኔራል ዮሐንስ ሰማዕቶቻቸው የተቀበሩበት መሬት ለባርነት አሳልፈን አንሰጥም ሲልም ተናግሯል። ዝርዝር ይዘናል። በአማራ ክልል የኮሎራ በሽታ ስርጭት መስፋፋት ለመግታት በተደረገው ጥረት በየቀኑ በሽታው የሚያዙ ሰዎች ቁጥር እየቀነሰ መጥቷል አለ አፍሪካን ሲዲሲ። በክልሉ ከ860 በላይ የጸበል ቦታዎች ምራቸው የተቆመው የተቋሙ መግለጫ ከ2281 በላይ ሰዎች በኮሎራ በሽታ ስለመያዛቸው ሪፖርት መድረጉን ጠቁሞ በተያዘው አመት 2017 አጋማሽ ጥር ወር 15 ሰዎች ሞተዋል ብሏል። በዝርዝር እናያለን። የአሜሪካ ፕሬዝዳንት ትራምፕ የእስራኤልና የኢራን ግጭት እውነተኛ ፍጻሜ እንዲያገኝ እንደሚፈልጉ ተናግረዋል። ዛሬ ማለዳ ኢራን በእስራኤል ላይ በፈጸመችው ሄርዚሊያ በሚባል አካባቢ የደረሰን ጉዳት ተከትሎ ብዙዎች የተነጋገሩበት ነው። ታዲያ ትራምፕ አሁን ላይ የምፈልገው ከድርድር የበለጠ ሌላ እርምጃ ነው ብለዋ። ኢራን የእስራኤል የስለላ ድርጅት ሞሳድ ዋና መስሪያ ቤትን በሚሳይል መምታቷን የተሰማው የእስራኤል ጦር ደግሞ አዲስ የተሾሙትን የኢራን ከፍተኛ ወታደራዊ አዛዥ በጥቃት መግደሉ ተሰምቷል። በዚህ ጉዳይ ላይም ተጨማሪ ይዘናል። ተመልካቾቻችን አብራችሁን ትቆዩ ግብዣችን ነው። ወደ ዝርዝሩ አልፋለሁ። በአማራ ክልል ጎጃም ወሎና ጎንደር የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም ከፍተኛ ሰብአዊና ቁሳዊ ጉዳት እያደረሰ ቀጥሏል። ፋኖ በተከታታይ የአገዛዝ ወታደራዊ ካምፖችን ጭምሮ ማጥቃት ከባድ ውጊያ ማድረጉን ሲገልጽ የአገዛዝ ጦር የምስራቅ እዝ ዋና አዛዥ ሌተና ጄኔራል መሐመድ ተሰማ በኩላችሁ ጽንፈኛው ቡድን ተመትቶ ቆሞ መዋጋት የማይችልበት ደረጃ ላይ ደርሰዋል ሲሉ ተናግረዋል። በክልሉ ላለፉት ሁለት ዓመታት የአገዛዝ ጦር የከፈተው ጦርነት ከፍተኛ ሰብአዊና ቁሳዊ ጉዳት እያደረሰ የቀጠለ ሲሆን ትላንትና ትላንትናና ዛሬ በተደረጉ ውጊያዎችም ያገዛዙ ፖሊስ መኮንኖች ጨምሮ በርካቶች ሲገደሉ ወታደራዊ ትጥቆችና የሰራዊት አባላት በፋኖ ኃይሎችም መያዛቸው ታውቋል። በጎጃም ቀጠና ዳንግላ ከተማ ያገዛዙ ጦር ካምፕን ጨምሮ ወታደራዊ ይዞታዎች ላይ ፋኖ በከፈተው ውጊያ ሶስት የፖሊስ መኮንኖች ጨምሮ በርካታ ያገዛዙ ወታደሮች መገደላቸውን የአማራ ፋኖ ብሔራዊ ኃይል አፋባ ጎጃም ሶስተኛ ክፍለ ጦር ለኢትዮ ኒውስ በላከው መረጃ አስታውቋል። ከአፋባ ጎጃም ቀጠና አንደኛ ሶስተኛና አምስተኛ ክፍለ ጦሮች የተውጣ በርካታ አህዶች በቅንጅት በከፈቱት ውጊያ ነው ከፍተኛ ድል አድርገናል ሲል አፋባ ያስታወቀው። በውጊያው በተለይ የሚያገዛዙ የአድማ ብተና ፖሊስና ሚኒሻ አባላት ከፍተኛ ጉዳት ደርሶባቸዋል የተባለው ከአባላት ተጨማሪ በዳንግላ ኃላፊ ሆኖ ሲሰሩ የነበሩት የፖሊስ መኮንኖች የሆነት ኢንስፔክተር ያለው ኢንስፔክተር ወርቅንና አቶ አይሸሽም ቄሴ ፋኖ በከፈተው ውጊያ ከተገደሉት መካከል ናቸው ተብሏል። ዳንግላ በነበረው ውጊያ ስላዘጠየ ቡድና የነፍስ ወከፍ መሳሪያዎች ከአገዛዙ ጦር ማረኩን በመግለጽ ይህም የመሳሪያ ምርኮ በውጊያ የሚሆን ምን ያህል የአገዛዝ ወታደሮች እንደተገደሉ ማሳያ ነው ሲል ነው አንድ የአፋባ ጎጃም ሶስተኛ ክፍለ ጦር አመራር ለኢትዮ ኒውስ የተናገረው። በተመሳሳይ በምዕራብ ጎጃም ዞን ፍኖተ ሰላምና ሰከል አካባቢዎች እንዲሁም በአዊ ዞን አዲስ ቅዳም ቀጠናም ሰብአዊና ቁሳዊ ጉዳት የተመዘገበባቸው ውጊያዎች መደረጋቸውን የመረጃ ምንጮች ተናግረዋል። በቀጠናው ጉደር ወንዝ አካባቢ እምባጁ መገንጣያ ጣያ ብትባለ ቦታ በተደረገ ውጊያ አገዛዝ ወታደሮች የሞትና የአካል ጉዳት እንደረሰባቸው ታውቋል። በተመሳሳይ በትላንትናው ዕለት በፍኖተ ሰላም አቅራቢያ ከማንኩሳ ከተማ ባብ ደጎማ እንዲሁም ማና ዛባ አካባቢ በተደረገ ውጊያ ወታደራዊ ጉዳት መድረሱ ሲታወቅ ንጹሐን ላይ በአገዛዙ ጦር ወከባና ዘረፋ ተፈጽሙባቸዋል ተብሏል። በሌላ በኩል በዛሬው እለት በማእከላዊ ጎንደር ዞን ዙሪያ ወረዳ ማንጠሩ አካባቢ በከባድ መሳሪያ የታገዘ ውጊያ መቀስቀሱን የፋኑ የመረጃ ምንጮች ለኢትዮ ኒውስ ተናግረዋል። ውጊያዊ ዘገባ እስከተጠናቀረበት ጊዜ ድረስ የቀጠለ በመሆኑ ዝርዝር የደረሰውን ጉዳት ማወቅ አለመቻሉን የተናገሩት የመረጃ ምንጮች በውጊያው አገዛዙ ዙ 23ን ጨምሮ ከባድ መሳሪያዎች እየተጠቀመ በንጹሐን ንብረት ላይ ጉዳት እያ እያደርስ ይገኛል ብለዋል። በተያያዘም በሰሜን ወሎ ዞን መቄት ወረዳ የፋኖ ኃይሎች ገረገራ ከተማን መቆጣጠራቸውን ነዋሪዎች ለኢትዮ ኒውስ ተናግረዋል። ከሁለት ቀናት በፊት የወረዳው የሚሊሻ ጽሕፈት ቤት ኃላፊ ጨምሮ በርካታ የሚሊሻ አባላት ወደ ፋኖ መቀላቀላቸውን ተከትሎ በብልጽግና የአካባቢው አመራሮች ዘንድ ድንጋቴ ተፈጥሮ እንደቆየ መዘገባችን የሚታወስ ሲሆን ፋኖ ዛሬ ማለዳ ወደ ገረገራ ከተማ መግባቱን ነው ነዋሪዎች ያረጋገጡትም። ነዋሪዎቹ አክለውም የፋኖ ኃይሎች ወደ ከተማ ሲገቡ ወታደራዊ ቅኝት የሚያደርጉ የአገዛዝ ጦር አባላት ላይ ተኩስ ከፍተው ጉዳት ደርሷል ተብሏል። በተለይም በሁለት ወታደራዊ ተሽከርካሪዎች ላይ በነበሩ የአገዛዝ ጦር አባላት ላይ በተከፈተው ተኮስ የሞቱትና የቆሰሉት በርካቶች ናቸው ሲሉ ነዋሪዎች ነግረውናል። በተሽከርካሪ ቅጅት ላይ የነበሩ ፖሊሶችና ሚኒሻዎች ተመተዋል፣ ወታደሮችም ተገድለዋል። በተለይም አንደኛው ተሽከርካሪ ላይ የነበሩት ጉዳቱ ከፍተኛ ነው፣ ተሽከርካሪውም ወድሟል፣ ሲሉ አንድ አይን እማኝ ለኢትዮ ኒውስ ተናግረዋል። መቄት ወረዳ ገረገራ ከተማ ፋኖ መግባት ተከትሎ ፍላቂትና አካባቢ ውጥረት ሰፍነዋል ያሉት የመረጃ ምንጫዎች የአካባቢ የብልጽግና አመራሮች ወደ አገዛዝ ወታደራዊ ካምፖች ታጅበ ገብተዋል ብለዋል። በሌላ በኩል የፋኖ ኃይሎች ለወራት ያሰለጥማቸውን የኮማንዶ አባላት በተከታታይ ማስመረቃቸውን በቀጠሉበት በዚህ ወቅት የአገዛዙ የምስራቅ እዝ ዋና አዛዥ ሌተናል ጄኔራል መሀመድ ተሰማ በኩላቸው ጽንፈኛ ቡድን ተመቶ ቁመው መዋጋት የማይችልበት ደረጃ ደርሷል ሲሉ አስታውቀዋል በተከታታይ ቀናት አገዛዙ በጎጃም ወሎ ና ጎንደር ወታደራዊ ካምፖችን ጭምር በፋኖ ጥቃት እየተፈጸመባቸው እንደሚገኝ የታወቀ ሲሆን የአገዛዙ ጄኔራሎች ግን ዛሬ ፋኖን አጠፋን በሚል ንግግራቸው ቀጥለውበታል በአማራ ክልል ከደቡብ ጎንደር ና ከሁሉም የጎጃም ዞኖች ከተውጣጡ ወታደራዊ ና የብልጽግና አመራሮች ጋር መወያየታቸውን የገለጹት የምስራቅ እዝ ዋና አዛዥ ሌተናል ጄኔራል ተሰማ ጦራቸው ከክሉ የጸጥታ ኃይል ጋር ባድርገው የተቀናጀ ስምሪት ጽንፈኛ ቡድን ተመቶ ቆመው መዋጋት የማይችልበት ደረጃ ላይ አደረስ ነው ሲሉ ተናግረዋል። መሀመድ ተሰማ ጽንፈኛው አሁን ላይ የሰው ኃይሉና የሎጂስቲክ አቅሙ ተዳክሟል፣ አንዳንድ አዋጊዎችን ተመቶበታል፣ ሌሎችም እጅ ሰጥተዋል ሲሉ ነው ለሰበሰቧቸው የበታች አመራሮችና ካሪዎች ሲናገሩ የተደመጠው። ሌተናል ጄኔራል መሀመድ ተሰማ አሁን ላይ አገልግሎት ሰጭ ተቋማት፣ ትምህርት ቤቶች፣ ህዝባዊና መንግስታዊ ድርጅቶች ያለምንም የጸጥታ ችግር አገልግሎት እየሰጡ ይገኛሉ ካል በኋላ እርምጃ ተጠናክሮ ይቀጥላል ሲሉም ዝተዋል። በአፋር ክልል ያለውን የነፃ መሬት ሰራዊት ላይ እርምጃ እንወስዳለን አሉ የትግራይ ወታደራዊ አመራሮች። አመራሮቹ በወዲያን ጥሩ ወይም ገብረ እግዚአብሔር በየነ የሚመራውን ራሱን የነፃ መሬት ሰራዊት ብሎ የሚጠራውን ኃይል ሽፍታ ሲሉ ጠርተውታል። ከጦር አመራሮቹ መካከል የአርሚ 22 አዛዥ ገብረስላሴ ላይ በላይ እና የጦር መሪው ሌላኛው ጀራል ዮሐንስ ወልደ ጊዮርጊስ የተዋጋነው ለራስ ክብርና ለውልእንትናይ ክብር ነው ይህ እናስከብራለን ሲሉ ተደምጠዋል። ጀራል ዮሐንስ ሰማቶቻቸው የተቀበሩበትን መሬት ለባርነት አሳልፈን አንሰጥም በማለትም ተናግረዋል። ባለፉት ወራት ከትግራይ ሰራዊት ጋር ልዩነት አለን ያሉ የሰራዊቱ አባላት አመራሮች በአፋር ክልል ራሳቸውን እያደራጁ እንደሆነ ሲነገር ቀይቷል። እነዚህ በህወሓት ፖለቲካዊ አካሄድ ላይ ከፍተኛ ተቃውሟለን የሚሉት የትግራይ ሰራዊት አባላት ያሉበት ቦታ ሀራ መሬት ወይም ነጻ መሬት እያሉ የሚጠሩት ሲሆን ከፌዴራል መንግስትና ከተለያዩ ፖለቲካ ኃይሎች ጋር ግንኙነት አላቸው ሲባልም ቆይተዋል። የነጻ መሬቱ ጦር መሪ ሆነው የመጡት ብርጋዴር ጄኔራል ገብረ እግዚአብሔር በየነ ወይም ወዲያን ጥሩ አሁን ላይ አራት ክፍለ ጦር አለን በማለት ለቢሲ ማረጋገጣቸውም ይታወቃል። ታዲያ ባለፈው ሳምንት የጄኔራል ንግግር ከተሰማ በኋላ በትግራይ ክልል ውስጥ ያሉ የትግራይ ሰራዊት አመራሮች በተለያየ ሁኔታ በጉዳዩ ላይ አስተያየታቸውን መስጠት ጀምረዋል። በቅርቡ መቀለ ከተማ አንድ ወታደራዊ ክፍለ ጦርን የተመለከተ መጽሐፍ ሲመረቅ በመድረኩ የተገኙት ወታደራዊ አመራሮች ማለትም ጄኔራል ዮሐንስ ወልደ ጊዮርጊስና የአርሜ ሁለት አዛዥ ገብረስላሴ በየነ በሰራዊታቸው አንድነትና በትግራይ ጥቅም ላይ የተጀመረውን የመከፋፈል ስራዎች አንታገስም ሲሉ ተደምጠዋል። በመድረኩ ላይ ንግግር ያደረገውና የአርሜ 22 አፈሮም ክፍለ ጦር አዛዥ ዘውዱ አስፋ ወይም ኖርዌይ በአፋር ያሉ ኃይሎች ሽፍታ ማለት የጠራ ሲሆን እርምጃን እንወስዳለን በማለትም በአደባባይ ተናግሯል። ዘውዱ አስፋ በአፋር ክልል የሚገኙ ታጋዮች ነን የሚሉ ሽፍቶች የህዝባችንና የሰራዊታችን ክብር ለመጠበቅ ስንል አስፈላጊውን እርምጃ እንደምንወስድ መግለጽ ፈልጋለሁ ማለት በመድረኩ ላይ ቃል በቃል ሲናገር ተደምጧል። በዚህ በአፋር ያሉና ነጻ መሬት በሚሉት ቦታ ላይ የተሰባሰቡ የትግራይ ሰራዊት አባላት ከዋነኞቹ የትግራይ ሰራዊት አመራሮች ዘንድ የሚወሰድባቸው እርምጃ ለመባሉን ተከትሎም በአካባቢው የግጭት አዝማሚያ እየታየ ነውም ተብሏል። ሌላኛው ወታደራዊ አመራርና የአርሜያ ሁለት ታዛዥ ናቸው የተባሉት ገብረስላሴ በላይ፣ 50 ዓመት ያደረግነው ፖለቲካዊ ድርጅት ለማፍረስ አሁን ሴራ እየሸረቡ ይገኛሉ። እውነተኛ ልዩነት ቢኖረንም የጠላት መሳሪያ ልንሆን አይገባም። ትላንት የታገሉና ያታገሉ ዋጋ የከፈሉ ሌላ ቦታ ስታያቸው በጣም ያሳዝናል። ሆኖም ግን የዓላማ ልዩነት ከሆነ ምንም አልታደርገው አትችልም፣ በማለት በመድረክ ላይ ሲናገሩ ተደምጠዋል። ወታደራዊ አመራሩ ጨምሮም የትግራይ ሚኒሻዎች ትልቅ ዋጋ የከፈሉና በጀግነት የተዋደቁ ናቸው፣ ለዚህ ክብር ይገባል፣ ልናጣጥላቸው አይገባም ብለዋል አሁን በቴልኮ ላይ ነው ያለነው የሚሉት እኒህ ወታደራዊ አመራር ይህን ያልኩበት ምክንያት መሬታችን በወራሪዎች ነው ተይዞ ያለው፣ ተፈናቃዮቹ ወደ ቀያቸው አልተመለሱም። ከውስጥ ይምጣ ከውጭ ጸረ የትግራይ ህዝብ ብሔራዊ ጥቅምና ደህንነት ከሆነ አብረን ሆነን ከመታገል ውጭ ሌላ አማራጭ የለን በማለት ለትግል ተዘጋጁ ብለዋል። ተፈናቃዮቻችን እስካሁን ያሳለፉትን ሰቆቃና ችግር ይበቃል፣ ወደ ቀያቸው መልሱ ብለው ሰልፍ ወጥተው ነበረ። ወደ ጊዜያዊ አስተዳደር ጽሕፈት ቤትና ወደ ህዋት ጽሕፈት ቤት ሄደው ነበር። ይህ ጥያቄ የሁላችንም ጥያቄ ነው። ይህ ጥያቄ የትግራይ ሰራዊት ጥያቄ ነው። ይህ ድምጽ ሊሰማ ይገባል። የትግራይ ለዋላዊነትና ተፈናቃዮች የማይመልስ አመራር ለትግራይ ህዝብ አይመጥንም። ይህ የትግራይ ህዝብም የትግራይ ሰራዊትን ሙሉ ድምጽ ነው ማለት ተፈናቃዮች የሚያሰሙትን ድምጽና ቅሬታ የኔም ቅሬታ ነው ማለት ወታደሩ አመራሩ ሲናገሩ ተዳምጠዋል። የትግራይ ሰራዊት ከፍተኛ ወታደራዊ አመራር የሆኑትና በቅርብ ጊዜያት ከፍተኛ የቅስቀሳና የማደራጀት ስራ እየሰሩ በተለያዩ መድረኮች የሚታዩ ጄኔራል ዮሀንስ ወልደ ጊዮርጊስ ወይም ጆን መዴድ በመድረኩ ላይ ንግግር ያደረጉ ሲሆን ሰማዕቶቻችን ለትግራይ ነው የተሰውት ሰማዕቶቻቸው የተቀበሩበትን መሬት ለባርነት አሳልፈን አንሰጥም ሲሉ ተደምጠዋል። ጄኔራሉ ዮሐንስ የትግራይ ህዝብ ውድ መስዋዕትነት በመክፈል ውድ የሆነ ድል አስመዝግቧል የሚሉ ሲሆን እንድኖር ብለን ያካሄደ ነው ትግል ነበር። ለሆነ አካል ብያልታገልሁም፣ ለሆነ ድርጅት ብያልታገልሁም፣ ለመንግስት ብያልታገልኩም የሚሉ ሰዎች አሉ። አልፎ አልፎ ደግሞ ሌላ ነገር ሲጠቀሙበት እናያለን። ሆኖም ግን የትግራይ ያለ ድርጅት ትኖራለች ወይም ማለት ለህወት መታገላቸውን በግልጽ ጠይቁ ተደምጠዋል። ትግራይ ያለ መንግስት ትኖራለች እንዴት? ትግራይ ያለ ኤሊቶች ትኖራለች እንዴት? ትግራይ የሁሉም ጂኦግራፊያዊ ጫፎች ድምር ውጤት አይደለችም እንዴ? መታገላችን ለመንግስታችን ጭምር ነው። መታገላችን ለድርጅታችን ጭምር ነው። መታገላችን ለኤሊቶቻችን ጭምር ነው፣ ለሁሉም ወሰኖቻችን ጭምር ነው መታገላችን በማለት ተናግረዋል። ጄኔራሉም ጨምሮም የሆነው ይሁን ግን ስለ ሰው ምኞት ህዝባዊ አላማዊ የሚስትና ስብናውን የሚቀማ ከትግራይ ህዝብ ፍላጎትና አላማ ወጣ ብቻ ነው። ከትግራይ ህዝብ ፍላጎትና አላማ የሚወጣ ሰው ተራ ለሆዱ የሚኖር እንስሳ ነው ማለት ሲናገሩ ተደምጠዋል። ጄኔራሉ ጨምሮን በሰዎች እጅግ የክፋው ነገር ቢኖር ባርነት ነው። ባርነትን በተቀበልበት ጊዜ ከሰው ወደ አሳማነት እየተቀየር ጊዜ ነው ማለት ሲናገሩ ተደምጠዋል። ነጻነትን ለአምባገነኖች አሳልፈህ ከሰጠህ ጊዜ ጀምሮ ሰው ሰዓት ሆን የአምባገነኖች እቃ ነው የምትሆነው የሚሉት ጄኔራል ዮሐንስ የምትናገርበትና የምትቆምበት የነገር የሌለህ ባዶ ነው የምትሆነው ማለቱ የቀድሞ ጓዶቻቸውን በሚመስል ሁኔታ ሲሰነቁጡ ተሰምተዋል። ይገኝ ጨምሮም በአምባገነኖች እየተቆነጠረ የሚሰጥ ነገር ብቻ ነው የሚኖር፣ በማለት የተናገሩ ሲሆን ባላመንክበት ነገር የአምባገነኖች ፍላጎት ብቻ እንድትፈጽም ትገደዳለ። ሰማዕቶቻችን ለትግራይ ነው የተሰው። ሰማዕቶቻችን የተቀበሩበት መሬት ለባርነት አሳልፈን አንሰጥም፣ በማለት በመድረኩ ላይ ሲናገሩ ተደምጠዋል። በትግራይ ክልል በአሁኑ ሰዓት ያለው ወታደራዊና ፖለቲካዊ እንቅስቃሴ ወደ ግጭት ሊያምር የምችልበት እድል ሰፊ መሆኑን ዓለም አቀፍ ተቋማት ጭምር ይፋ እያደረጉ ይገኛሉ። በአማራ ክልል የኮሌራ ስርጭት መስፋፋትን ለመግታት በተደረገው ጥረት በየቀኑ በበሽታ የሚያዙ ሰዎች ቁጥር እየቀነሰ ነው አለ አፍሪካን ሲዲሲ። በአማራ ክልል ከ860 በላይ የጸበል ቦታዎች ምራቸውን የጠቆሙ ተቋሙ በአብዛኛው አካባቢዎች ላይ በሽታው ለመስፋፋት ተዳርጎ ነበር ብሏል። የአፍሪካ በሽታ መቆጣጠር ማዕከል በክልሉ ከሚያዚያ 2017 ጀምሮ የቴክኒክ ቡድን ወደ ክልሉ በመላክ እገዛ እየሰጠ እንደሚገኝ ማዕከሉ ሰኔ 8 ቀን 2017 ዓ ም በወጣው መግለጫን ያስታወቀው ዋናው የተመዘገበው ውጤት እለታዊ የኮሌራ በሽታ ታማሚ ቁጥር ላይ ከፍተኛ ቅነሳ መታየት ሆነው ሲሉ በአፍሪካ ሲዲሲ የኢትዮጵያ ከፍተኛ ተወካይ የሆኑት ዶክተር አኒኬሚ ኬሚ አኒየ ፊኩ ዋህ መናገራቸው መግለጫው አካተዋል። በአማራ ክልል ከ830 በላይ የጸበል ቦታዎች ምራችን የጠቆመ የተቋሙ መግለጫ ከ2801 በላይ ሰዎች በኮሌራ በሽታ ስለመያዛቸው ሪፖርት መደረጉን ጠቁሟል። በተያያዘው ዓመት 2017 አጋማሽ ጥር ወር ድረስ 15 ሰዎች በሽታው ሞታቸውን አመላክተዋል። ከፍተኛ ቁጥር ያለው ሰው ወደ ጸበል ቦታዎች መታደሙ እንዲሁም በጸበል አካባቢ ያለው የጽዳት ሁኔታ ዝቅተኛ መሆኑን አሳስቧቸዋል። ከፍተኛ ቁጥር ያለው ሰው ወደ ጸበል ቦታዎች መታደሙ እንዲሁም በጸበል አካባቢዎች ያለው የጽዳት ሁኔታ በሽታው እንዲስፋፋ ትልቅ አስተዋጽኦ አድርጓል የተባለው ቡድኑ ታዲያ በጸበል ውሃ በሚገኝባቸው አካባቢዎች ያለው ሃይማኖት አባቶች ነዋሪዎችና የጤና ተቋማት ኃላፊዎችን በማስተባበር ዘላቂ የሆኑ በማህበረሰብ ተኮር መፍትሄዎች ለማዘጋጀት ጥረት ማድረጉንም መግለጫው አስታውቋል። የኮሌራ በሽታ ለመከላከል በሚደረገው ጥረት የአፍሪካን ሲዲሲ አጋራችን በመሆኑ ከኢትዮጵያ ህብረተሰብ ጤና ኢንስቲትዩትና ከአማራ ህብረተሰብ ጤና ኢንስቲትዩት ጋር በመተባበር ላደረግልን ድጋፍ ምስጋና እናቀርባለን ሲሉ የክልሉ ምክትል ፕሬዚዳንት ዶክተር ሙሉነሽ ደሴ መናገራቸው የተሰማው በክልሉ በሁሉም ደረጃ የሚገኙ የጤና ተቋማት ማጠናከር የነዋሪዎች ህይወት ለመታደግ አፍሪካን ሲዲሲ እያደረገ ያለው ትብብር የተሻለ የተባለ ሲሆን በጦርነት ውስጥ በወደቀው ህዝብ ላይ ከፍተ ከፍተኛ ወረርሽና በሽታዎች እየተስፋፉ መጥተዋል። ከኮሮላ በተጨማሪ የወባ በሽታና ሌሎች በሽታዎች በአማራ ክልል ህዝብ ላይ በአጠቃላይ ችግር እየፈጠሩ ያሉ ሲሆን ዓለም አቀፍ ተቋማትም ድጋፎቻቸውን አጠናክረው እንዲያቀርቡ በርካቶች እየጠየቁ ይገኛሉ። የእስራኤልና የኢራን ጦርነት ብዙዎችን እያነጋገረ ይገኛል። በጦርነቱ ላይ የአሜሪካ ጉዳይ ዋነኛ ጉዳይ ሆኖ መጥቷል። በአሁኑ ሰዓት እስራኤልና ኢራን እያደረጉት ያሉት ውጊያም የአሜሪካው ፕሬዚዳንትና አሜሪካ መንግስትን የሚያስጨንቀ ጉዳይ ሆኗል። ዋና ትኩረቱ ደግሞ ጦርነቱ እንዴት ይቁም በሚለው ላይ ሳይሆን እንዴት የተሻለ እርምጃ እንውሰድ በሚለው ላይ መሆኑን ትራምፕ ማብሰራቸውን ይሰማው ኢራን የእስራኤልን የስለላ ድርጅት ሞሳድ ዋና መስሪያ ቤትን ዛሬ ጠዋት መምታቷን ተሰምቷል። የእስራኤል ጦር ደግሞ አዲስ የተሾሙትን የኢራን ከፍተኛ ወታደራዊ አዛዥ መግደሉን አስታውቋል። ትራምፕ ግን የኢራን የኒውክሌር መርሃ ግብር ሙሉ በሙሉ እንድታቆም እንደሚፈልጉ ተናግረዋል። ኢራን ዛሬ ማለዳ 30 ሚሳይሎች ማስወንጨፏን ጭፋን የእስራኤል መከላከያ ሚኒስቴርም አስታውቋል። አምስተኛ ቀኑም በያዘው የእስራኤልና ኢራን ግጭት ሀገሪቱ የሚሳይል ጥቃቶች ቀጥለዋል። ኢራን ዛሬ ማለዳ በማዕከላዊ እስራኤል 30 ሚሳይሎች ማስወንጨፏን ጭፋን የእስራኤል መከላከያ ሚኒስቴር በይፋ ያላሳወቀ ሲሆን ሲሆን በቴላቪቭ እና በኢየሩሳሌም ፍንዳታዎች ተሰምተዋል ጦሩ አብዛኛውን ሚሳይሎች ከሽፏል ብሎ የተወሰኑት ግን ጉዳት ማድረሳቸውን ተናግረዋል ይላል ቢቢሲ በዘገባው የእሳት አደጋ ሰራተኞች ከቴላቪቭ በስተሰሜን በሚገኘው ሄርሊዚያን በተሰኘው ሸለቆ አካባቢም የተቃጠሉ አውቶቡሶችን ሳት ሲያጠፉ ታይተዋል የእስራኤል ጦር አዲስ የተሾሙትን የኢራን ከፍተኛ ወታደራዊ አዛዥ መግደሉንም ዛሬ አስታውቋል የእስራኤል ጦር ትላንት ማምሻውን በቴህራን በፈጸመው ጥቃት ባለፈው ሳምንት የተገደሉትን ወታደራዊ አዛዥ የተኩትን አሊ ሻማዲን መግደሉን ያስታወቀው ሻማዲ የኢራን ጥምር ጦር ወታደራዊ እንቅስቃሴዎችን የሚያስተባብር የአብዮታዊ ዘቡ ካህታም አል አንቢያን የተሰኘውን ማዕከላዊ ዋና መስሪያ ቤት ኃላፊ ሆኖ የተሾሙት በቅርብ ነበረ። ከሳቸው በፊት ተቋሙን የመሩት የነበሩት ጎማሊ ራሽድ በእስራኤል ጦር ባለፈው ሳምንት መገደላቸውን ተከትሎ ነበር ወደ ኃላፊነት የመጡት። ታዲያ የኢራን መገናኛ ብዙሃን ስለ ካሚድ ሞት የዘገቡት ነገር ግን በግልጽ የለም። ታዲያ ጦርነቱ በአሜሪካ በኩልም የተለያዩ አስተያየቶችና ውሳኔዎችን እያሳለፈ ይገኛል። ዶናልድ ትራምፕ በኢራንና በእስራኤል መካከል የተኩስ አቁም ስምምነት የተሻለ ነገርን እየተመለከተ መሆናቸውን ገልጸው ለግጭቱ እውነተኛ ፍጻሜ እንደሚፈልጉ ተናግረዋል። የአሜሪካ ፕሬዚዳንት አስተያየት የተሰማው በኢራንና በእስራኤል መካከል የተጀመረው የሚሳይል ተኩስ አምስተኛ ቀን በያዘበት በዛሬው እለት ነው። ኢራንና እስራኤል ምንም እንኳን በኢየሩሳሌም የሚገኘው የቢስ ዘጋቢ ከዚህ ቀደም ከነበሩ ምሽቶች የተሻለ ጸጥታ እንደነበረ ቢገልጽም፣ ሌሊቱንና ዛሬ ማለዳ የሚሳይል ተኩሳቸው ግን በርትቷል። የእስራኤል ጦሩ ትላንት ምሽት በቴህራን በፈጸመው ጥቃት ከፍተኛ ወታደሮችን ጨምሮ በርካታ ቦታዎችን አጥቅተዋል። ኢራን ለዚህ ምላሽ ሰላሳ ሚሳ ሚሳይሎችን ዋስ ወንጭፋለች፣ በርካታ የእስራኤል አካባቢዎችን ማውድማለች። ትራምፕ ታዲያ ኢራን የኒውክሌር ጦር መሳሪያ ልትይዝ አትችልም በማለት በቴህራን የሚገኙ ዜጎች ከተማዋን ለቀው እንዲወጡ ማስጠንቂያ ሰጠው። እኔ የምፈልገው ሰዎች ድና እንዲሆኑ ነው ይላሉ። ኢራን ግን በዚህ ጉዳይ ላይ እስካሁን ድረስ አስተያየቷን ያልሰጠች ሲሆን እርምጃዎቿን አጠናክራ ቀጥላለች። የእስራኤል መንግስት በአሁኑ ሰዓት እያደረገ ያለው እስራኤላውያን ከመከላከል ባለፈ ኢራን ሙሉ በሙሉ የጦር መሳሪያዎቿን እንድታወድም እና ኢራን አሁን ላይ የስጋት ደረጃ ላይ መረስ የማችልበት ሁኔታ ለመፍጠር እንደሆነ ዘግቧል። የአሜሪካ ፕሬዚዳንት ዶናልድ ትራምፕ ኢራን የኒውክሊየር መርሃ ግብሯ ሙሉ በሙሉ እንድታቆም እንደሚፈልጉ በግልጽ ሲናገሩ ዛሬ የመጀመሪያቸው አይደለም። ትራምፕ የኢራን የኒውክሊየር ፕሮግራም እውነተኛ ፍጻሜ ቢፈልጉም ነገር ግን በኢራን በኩል እየቀረበ ያለው ከትራምፕ ጋር ድርድር ሲያደርጉ የነበሩት የኒውክሊየር ተራዳሪዎች መገደላቸው ዋነኛ መንግስቷ የሽብር ስለሆነም አሜሪካዊን ጉዳይ መጀመሪያ ታውግዝ ከዛ በኋላ እንነጋገር የሚል ነው። በኢራን በኩል አዳዲስ ቴክኖሎጂዎች ይፋ ተደርገው ውጊያዎችም እየተካሄዱ ነው የተባለ ሲሆን እስራኤል የምትወስዳቸው እርምጃዎች ግን ያለውን መጠነ ሰፊ ተብሎ የገለጹና የኢራን መሰረታዊ ተቋማትና የኢራን መሰረታዊ ወታደራዊና የስለላ አመራሮች ጭምር ያሳጡ ነው። ቀጥለዋል። የተወዳችሁና የተከበራችሁ የትዩን ቤተሰቦች ሰቦች የእለቱ መረጃዎች እነዚህ ነበሩ። መልካም ጊዜ እንመኛለን ነው